የኤርትራ መንግስት በተቃዋሚዎች ተከበበ። የኤርትራ መንግስት በአንድ ጊዜ የቀይ ባህር አፋር ዴሞክራሲያዊ ድርጅትና የሱዳን ፈጥኖ ደራሽ ሰራዊት ተቃውሞና ዛቻ ሰምቶበታል። የኤርትራ መንግስት በዙሪያው ካሉ የጎረቤት ተቃዋሚዎች ብቻ ሳይሆን የጎረቤት አገሮች ጭምር ጠንካራ ተቃውሞና ጥላቻ እያተረፈን የሚል መላምት እያሰጠነው የሚገኙ የሚል ዘገባም ተነብቧል። የቀይ ባህር አፋር ዴሞክራሲያዊ ድርጅት በኢትዮጵያ በአፋር ክልል ራሱን በማጠናከር ላይ እንደሆነ ይፋ አድርጓል። ድርጅቱ ከሰሞኑ ለሶስት ወራት ያሰለጠናቸውን ተዋጊዎች ሲያስመርቅ የድርጅቱ አዛዥ ኢብራሂም ሀሩን ለትጥቅ ትግል መዘጋጀት ያለውን ፋይዳ ተናግረው ነበር። የኢሳያስ አፈወርቂ መንግስት የሚገባው የጠመንጃ ቋንቋ ብቻ ነው። የትጥቅ ትግል በኤርትራ መንግስት ላይ መክፈት ብቸኛው አማራጫችን ነው። የሁሉንም ማህበረሰብና ግለሰብ መብትና ነፃነት የምታከብር ሀገር ለመፍጠር እንዲሁም ሁሉም ወገን ከሀገሪቱ ልማት የሚጠቀምበትን ሁኔታ ለመፍጠር ነው የምንታገለው ብለዋል። የድርጅቱ አዛዥ ኢብራሂም አክለውም በቀይ ባህር ቀጠና ለዓለም አቀፍ ንግድ እንቅስቃሴና ለሰላም መስፈን ትልቅ እንቅፋት እየሆነ ነው ያሉት የኢሳያስ አፈወርቂ መንግስትን የባህር ኃይል አደራጅቶ ጭምር ድርጅታቸው እንደሚታገል ገልጸዋል። ኢብራሂም ለቀጠናው ሰላምና መረጋጋት ማጣት ዋነኛ ምንጭ እየሆነ ነው ያሉትን የኢሳያስ አፈወርቂን መንግስት ለማስወገድና ህልውናው እንዳይቀጥል ድርጅታቸው እንደሚሰራ ጠቁመዋል። የቀጠናው አገሮችና ዓለም አቀፉ ማህበረሰብ የኤርትራን መንግስት አሉታዊ ሚና ተገንዝበው የኤርትራ መንግስትን የሚቃወሙ ኃይሎችን እንዲደግፉም ድርጅቱ በመግለጫው ጥሪ አቅርቦ ነበር። ለቀይ ባህር አፋር ዴሞክራሲያዊ ድርጅት ኢትዮጵያን ጨምሮ የአካባቢው ሀገሮችም ሆኑ ዓለም አቀፍ ማህበረሰብ የሚሰጡት ምላሽ ወደፊት የሚጠበቅ ነው። በኢትዮጵያ የሚንቀሳቀሰውና የኤርትራ መንግስት ተቋሚ የሆነው የቀይ ባህር አፋር ዴሞክራሲያዊ ድርጅት አዳዲስ ተዋጊዎችን ማስመረቁንም አስታውቋል። ቀይ ባህር አፋር ዴሞክራሲያዊ ድርጅት አርኤስዲኦ ከ3 ወራት በላይ የወሰደ ከፍተኛ ወታደራዊ ስልጠና ያጠናቀቁ አዳዲስ ተዋጊዎችን ነው ማስመረቁን የገለጸው።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 ኢብራሂም ሀሩን ቡድኑ የቀይ ባህር አፋር ማህበረሰቦችን መብት የመጠበቅና በኤርትራ መንግስት ይፈጸማል ያለውን ጭቆና የመቃወም ተልእኮውን በድጋሚ አረጋግጠዋል። የተቃዋሚ ድርጅቱ በኤርትራ መንግስት ላይ ጫና በማድረግ የሚታወቅ ሲሆን ለአፍሪካ ህብረትና ለዓለም መንግስታት ተደጋጋሚ ክሶችን በማቅረብ ይታወቃል። ከእነርሱም መሀል በኤርትራ የሚኖሩ የቀይ ባህር አፋሮችን ለከፋ ሰብአዊ ጥሰትና ስደት እየተዳረጉ ነው የሚል 120 ገጽ ያለውን የሰብአዊ መብት ጥሰት ዝርዝር መረጃ ለአፍሪካ የሰብአዊ መብት ኮሚሽን ማስገባቱ ይታወሳል። 300,000 የሚደርሱ የቀይ ባህር አፋሮች የኢሳያስ አፈወርቂን አገዛዝ በመሸሽ በስደት ላይ ይገኛሉ ያሉት የድርጅቱ ስራ አስፈጻሚ ኮሚቴ አባል የቀይ ባህር አፋር ማንነትና የሚኖርበትን አካባቢ ዴሞግራፊ የመቀየር ስራ እየተሰራ ነው ይላሉ። የቀይ ባህር አፋር ህዝብ ታፍነው የተወሰዱ፣ አስገድዶ መድፈር የተፈጸመባቸው፣ በጅምላ ተጨፈጨፉ። ከዚያም ተርፎ እስከ 300 ሺ የሚደርስ ህዝብ ተሰደው ይገኛል። የሰብአዊ መብት ጥሰቶች፣ ማንነትን የመቀየር የአካባቢውን ዴሞግራፊ የመለወጥ ግፍ እየተፈጸመብን ነው። የቀይ ባህር አፋር የሚኖርበት አካባቢ ከየመን ከሳውዲ አረቢያ እና ሌሎች ሀገራት ጋር የሚያገናኝ ለኢኮኖሚያዊ እንቅስቃሴን ባህርን መሰረት አድርጎ የሚኖር ህዝብ ቢሆንም በኤርትራ መንግስት በሚወሰድበት እርምጃ ለከፋ ሰብአዊ ቀውስ መዳረጉን የቀይ ባህር አፋር ዴሞክራሲያዊ ድርጅት ይገልጻል። አፋር ወደ የመን ሳውዲ አረቢያ ጎረቤት ነው፣ ይገናኛል። አሁን ከእነሱ ጋር መገናኘት አቁሟል። ስለዚህ ለእኛ ይህ ዘር ማጥፋት ነው። ውስን ቦታ ውስጥ መሰቃየት፣ ሰው በስቃይ እንዲሞትም ህክምና የለውም። የውሃ ጉድጓድም አይቆፈርም። አሁን ወደ የመን መሄድ አይቻልም። ወደ ጅቡቲም ወደ ኢትዮጵያም ትልቅ ስብሬት ውስጥ ነው ያለው ህዝቡ፣ ሲል የድርጅቱ ክስ ደብዳቤ ያሳያል። አሁን ድርጅቱ የኤርትራ መንግስትን በትጥቅ ለመዋጋት በዝግጅት ላይ መሆኑ ይታወቃል።